አርሶ አደር ተስፋዬ ማንኮና ማርክነ ማዴቦ በወላይታ ዞን ሆም በወረዳ የኩዶ ቃንቆ ቀበሌ ነዋሪ ናቸው። ከመኖሪያ ቀበሌያቸው ገሚሱ ተዳፋ ታማ መልካ ምድራዊ አቀማመጥ እንዳለው የሚያነሱት እነርሱ በጊዜ ሂደት ስፍራው በጎርፍ በመሸርሸሩ ለምነቱን እንዲያጣ ሆኗል ይላሉ። አሁን ላይ ግን ለዘመናት የተዘነጋውን ስፍራ ዳግም ወደ ቀደመ ለምነቱ ለመመለስ ገጽታውንም ለመቀየር ሰርተናል ባይ ናቸው። ገላጣ ሆኖ ለምንም ማይመች ነበረ። አሁን ግን ይሄ ልማት ከተሰራ በኋላ ያው ያው ያው እንደምታየው ልምላሜ አሁን አምጥቷል። በጣም ደህና ነው። ተንሸራሽሮ አሁን ሊያልቅ ነበረ። ይሄ ልማት ከመጣ ወዲህ ያው ተሰርቶ አሁን በደህና ደረጃ ነው። ከዚህ በፊት ጥሩ ምርት የሚታጨድበት መሬት ነበር። ይሁንና ግን ከቅርብ ጊዜያት ወዲህ በተለያዩ ምክንያቶች ለምነቱን እያጣ ገላጣ ሊሆን ችሏል። አሁን ግን ይህ የተፋሰስ ልማት ከመጣ ወዲህ ተስፋ ሰጪ ነገር ተመልክተናል። ይህ ስራ ለነገያችን ስንቅ፣ ለምርታማነታችንም ደጀን ያሉት አርሶ አደሮቹ በጎርፍ ተሸርሽሮ ጉዳት ይደርስበት የነበረውን የወኖ ተፋሰስን በአፈርካብ የአካባቢ ጥበቃ ስራ አሁናዊ መልኩን እንዲ እንዲዘጋዳጅ አድርገውታል። የተከወነውን የስነ አካላዊ ስራን በስነ ህይወታዊ ስነ ዘዴ ከማጠናከር ጀምሮም ጥበቃና እንክብካቤ ለማድረግም አርሶ አደሮቹ ዝግጁ ናቸው። እንዲህ ልምላመ ሁኔታ ከተቀጠለ ያው ካርብ ሊሆን ይችላል። የዛን ጊዜ ጠቃሚ እንሆናለን፣ እንጠብቃለን። አሁን ያው ምስሩ ካለ እንሰራለን፣ ምንም ችግር የለም፣ ፈቃደኛ ነን። ሉሊ ሀይ ኦሶ ኦቲዲ ልማቱ ጠቀሜታው ለኛ ነው። አቅም በፈቀደ ልክም አካባቢውን ከእንስሳትም ከሰውም ንክኪዎች የመጠበቅ ኃላፊነታችንን እንወጣለን። ችግኝ ተተክሎ እስኪያድግ ድረስም እንዲሁ ዘንድሮ እንግዲህ አረንጓዴ አሻራ ስራ እዚህ ጋር ለመተከል አቅደን እየሰራን ነው። ይህን ደግሞ ጥበቃ ዙሪያው እንግዲህ አጥረናል። ከዚህ ውጭም ከማህበረሰቡ ጋርም ተግባብተናል። ራሱም በራሱም ያው ምክንያቱም ልማቱ የነሱ ስለሆነ ጥበቃ በሚገባ እርስ በርስ ጠብቆ አንደኛው ሲጎዳ የኛው አይቶ በራሳቸው እርስ በርስ ተወቃቅሶ ጥሩ ጥበቃ እያካሄዱ ነው። አሁን ከተጀመረ ወዲህ ምንም ከሰውና ከእንስሳት ንክክን ነጻ ሆነው ጥሩ ሁኔታ የተጠበቀ ነው። አለው ቀጣይነት እንደኖረው ደግሞ አሁንም ማህበረሰብ ጋር እየተወያየን ከነሱ ጋር በየጊዜው እየተከታተለን እንደ ወላይታ ዞን በዘንድሮ የተፋሰስ ልማት ስራ በሰባት የከተማ አስተዳደሮችና በ16 የገጠር ቀበሌዎች ልየታ በተደረገባቸው 314 ንዑስ ተፋሰሶች የተለያየ አይነት የአፈርና ውሃ እቀባ ስራ እንደተከወነባቸውም የዞኑ ግብርና መምሪያ መረጃ ያመለክታል። በዚህም ህብረተሰቡን በማሳተፍ በዘንድሮ የተፋሰስ ልማት ከ12000 ሄክታር መሬት በላይ ማሳካት ተችሏል። ይህን ተከትሎም ቀድሞ ላይ ገላጣ የነበሩ ተራራዎችን ለልማት ማዘጋጀቱ ደግሞ ዋነኛው ግቡ ነው። አልነበርም። ከተያዙ ኢኒሽቲቮች አንዱ በአንድ ወረዳ አንድ ተራራ መልማት አለበት የሚል እየታቀደ ይቅድ አለ። ይህን ተራራን ማዕከል ያደረገ ከዚህ በፊት የክቡር ጠቅላይ ሚኒስትር ኢኒሽቲቭ የሆነው አረንጓዴ አሻራ ብዙ ተከላዎች ተካሂደዋል። ይህን ዝም ብለን በየትኛውም ቦታ መትከል ሳይሆን ተራሮች ሀብት ናቸው። ተራሮች ምርት መስጠት ይችላሉ። ስለዚህ ተራሮቹን በአግሮፎሬስትሪ አገልግሎት የሚሰጡበትን ሁኔታ ለማመቻቸት ነው። እንደ ዞን በበርካቶች ጥረትና ትብብር እውን የሆነው የተፋሰስ ልማቱም የአካባቢውን ስነ ምህዳር ከማስተካከሉን በላይ የአርሶ አደሩን ምርታማነት እያሳደገም ይገኛል። ታዲያ ይህን መልካም የሚባል ስራ ወደ ኢኮኖሚያዊ ጠቀሜታው ለማሸጋገር ትኩረት ተሰጥቶታልም ነው የተባሉም። አሁን የተሰሩ ዋና ዋና ስትራክቸሮቹን ተከትለን የበልግ ዝናብ ሲመጣ በእነዚህ ላይ ተከላ ይካሄዳል። በተለይ ፍራፍሬ ላይ ሌሎች ሰብሎችም ላይ ተከላ ይካሄዳል። የቡና ክላስተር፣ የፍራፍሬ፣ የማንጎ፣ የአቮካዶ እንደየ አግሮኢኮሎጂ ተስማሚ በሆኑ ሰብል አይነቶች፣ ፍራፍሬ አይነቶች ተከላ ይካሄዳል። ቶፖግራፊው ምቹ አይደለም ይባላል ግን ያ ተራራ ወደ ኢኮኖሚ እየተቀየረ ያለበት ሁኔታ አለ። እንደ ወላይታ ዞን በዘንድሮ የተፋሰስ ልማሰራት ከ900 ሺህ ሕዝብ በላይ በንቃት መሳተፉን ከዞኑ ግብርና መምሪያ የተገኘው መረጃ ያመለክታል።